ክርስቶስ ተንሳ ሙታን ባዊ ሃይሎ ሥልጣን ኣሠሮ ለሰይጣን አጋዞ ለኣዳም ሰላም እሚ ዜተ ኮነ ፍሳዊ ሰላም ባማኣን ተንሳ ኣ መድኃኒነ በእውነት ጌታችን ተነስቷል። እንኳን ለብርሃነ ትንሣኤው በሰላም አደረሳችሁ አደረሰን። እነሆ መንፈሳዊ ግጥም ግጥሙንም አቀርብላችሁ እኔ የታችሁ መቅደስ ነኝ። መልካም ቆይታ! የግጥሜ ርእስ አበው ይናገሩ እስኪ ቀስቅሷቸው አበው ይናገሩ፣ የምልኩትና ግብር ምን ነበር ሚስጥሩ? የክርስትና ሕይወት ምን ነበር ተግባሩ? መቃብሩን ክፈቱት አበው መስክሩ። እኔ ሰው አማረኝ የሃይማኖት ጀግና፣ ወልድ ዋህድ ብሎ በእምነቱ የጸና ጀግና። ሰው አማረኝ ጠላት አሳፋሪ፣ ንጽሕት ድንግል ብሎ እምነቱ መስካሪ! ነቢያት በመጋዝ የተሰነጠቁት፣ ሐዋርያት ቁልቁል እየተዘቀዘቁት፣ ሰማዕታት በሳት እየተለበለቡት፣ ቅዱሳን በገዳም ደርቀው የተገኙት ሚስጥሩ ምን ነበር? አበው ይናገሩት። ይናገር ዝቋላ ግሸን፣ ላሊበላ የቅዱሳን አጽም ለምን እንዳልበላ። ዋልድባ ይናገር ዜጋ ቤልም ሳይቀር እንባቸው መፍሰሱን ለምን እንደነበር ነበር ወይ ፈልገው ሹመት ሽልማት ወይስ ሀብት ንብረት የተሟላ ቤት ወይስ አምሯቸው ነው ፈልገው መሞት እናንተ ገዳማት ሚስጥሩን አውሩት ጎበዝተው አማረኝ በእምነቱ የጸና ምግባር ሃይማኖቱ በእጅጉ የቀና እንጦንስን የወለደው በምግባር በእምነት ተምሮ ያደገ ከተክለ ሃይማኖት የጊዮርጊስ ወገን የት ነው የማገኘው በመሃል ከተማ ባራዳ ውስጥ ነው ወይስ በዝቋላ በደብረ ሊባኖስ በደብረ ዳሞ ነው ወገን ሰውና ፈቄ አይኔን ሰዋ ማረው። የሃይማኖት ጀግና የት ነው የማገኘው? ልግባ ወይ ዋልድባ ጫካ ካለበቱ ማህበረ ስላሴ ከቅዱሳን ቤት አክሱም ግሸን ማርያም ከቃል ኪዳን ቦታ ይገኛሉ የጀግና ጠላት የሚረታ ፈርሃ እግዚአብሔር በልቡ ያደረ ቤተ ክርስቲያንን ያልተደፋፈረ ይህ ነው የማገኘው። ለሃይማኖቱ ሟች ለተዋህዶ እምነት ጠበቃ ተሟጋች የወገን መመኪያ የካዲ መቅሰፍት ማነው እሱ ጀግና? ተኝቶ እንደሆነ ይነሳ፣ ቀስቅሱት። እስኪ ቀስቅሷቸው፣ አበው ይናገሩ። የምንኩስና ግብር ምን ነበር ሚስጥሩ? የክርስትና ሕይወት ምን ነበር ተግባሩ? መቃብሩን ክፈቱት አበው ይመስክሩ ወገን ሰው ናፈቀኝ፣ አይኔን ጀግና ማረው በእምነቱ የጸና የት ነው የማገኘው? ብቅ ይበል እንየው እሱ ማን ነው ጀግና በጎችን ከተኩላ ነጥቆ የሚጠብቅ መከራ ቢገጥመው ከቶ የማይፈቀቅ የሃይማኖት ጀግና ቆራጥ ሰው ገበሬ እንደዚያ እንደ ጥንቱ ይገኛሉ ዛሬ የወገን የዘመድ ጥቅም ያላ ወረው የመናፍቃን እጅ ኪሱን ያልደ ያልዳበሰው የዓለም አሽክላ ልቡን ያልማረከው የክርስቶስ ወዳጅ እሱ ጀግና ማን ነው? ሚስጥሩን ከሚስጥር አንድ አድርጎ ቀምሮ ወልድ ዋህድ ብሎ ሃይማኖት መስክሮ እንጦንስን መቃርፍን በልቡ ያኖረ አትናቴዎስ ቄርሎስ ጥበብ የተማረ ከአትናቴዎስ ከቄርሎስ ጥበብ የተማረ ድንግል መቤቴ ብሎ የሚመሰክር መሆኑን መሆኗን የሚያምን ማህደረ እግዚአብሔር ቋቅ እንትፍ ብሎ የጠላ ክህደትን ትንታግ መላሳሙን ጭንግፍ ግፉን ልሳነ ጤዛ መናፍቁን ወልደ አሪዎስ ድቃላውን በሰይፈ ስላሴ የሚቀላ ጀግና ማን ነው? ዝቅ ይበላ ነበር ወይ ያኔ ነበር ወይ ያን ጊዜ ለሹመት መጓጓት? እስኪ ጎርጎርዮስ ይምጣና ይጠየቁት፣ ይምጣና ጠይቁት። ፍቅርንም ይጠየቅ አባ ሕርያቆስ ሚስጥርን ጠባቂ፣ ወይስ አባ መቃር የክርስቶስ ባሪያ የአጋንንት መቅሰፍት፣ ወንጌል አስተማሪ፣ የሃይማኖት አባት ይህንን ጉድ እንዲያይ ይምጣ ተክለ ሃይማኖት። የጸሎት ገበሬ ገብረ መንፈስ ቅዱስ፣ ቅዱሱንም ይነሳ ቀስቅሱት፣ ይነሳ ጊዮርጊስ ይመስክር ሚስጢር የሃይማኖት ፍቅር ምን እንደነበር። ከእናቶችም አሉ ለፍጥረት ያዘኑ፣ ዲያብሎስ እንዲማር ጌታን የለመኑ። ስንቱን ልዘርዝረው የአባቶችን ሙያ፣ መር ብለው የወጡት ከስጋ ገበያ ጾም ጸሎት ነበረ የሃይማኖት ጋሻ። መልከስከስም ምንድነው እንደ አበደ ውሻ? እንደ መስኖ ውሃ ከነዱስ መነዳት ዓለማዊ ዓለማው ምንድነው የዘመኑ ወጣት? እኔ ሰው አማረኝ የሃይማኖት ጀግና፣ ወልድ ዋህድ ብሎ በእምነቱ የጸና አይኔም ሰው አማረው፣ ጀግና ሰው ገበሬ የሃይማኖት ሃይማኖት መስካሪ እንደ ጥንቱ ዛሬ አም ወትባለ እግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር መስቀል ክብር አሜን። ይቆየም እንሆ ዕለቱን የተመለከተ መዝሙር እጀምርላችኋለሁ። መልካም ቆይታ እዩና አመኑ ሰዎች፣ ድንጋዩ ተፈንቅሏል። ኢየሱስ በእኩለ ሌሊት በኃይሉ ሞትን ድል ነስቷል። ኢየሱስ በእኩለ ሌሊት በኃይሉ ሞትን ድል ነስቷል። ግርግርታ ለዚህ ይገባል። የሞት ኃይል ተዋርዷል፣ ዛሬ ሲወል ተፈነቃቅሏል። የሞት ኃይል ተዋርዷል፣ ዛሬ ሲወል ተፈነቃቅሏል። መላእክቱ ነጭ ለብሰው ተነስቷል ኢየሱስ ብለው ለዓለም እንዲናገሩ ተነስቷል ኢየሱስ ብለው ለዓለም እንዲናገሩ እልልታ ለዚህ ይገባል፣ ግርግርታ ለዚህ ይገባል። የሞት ኃይል ተወርዷል ዛሬ ሲኦ ተመሰቃቅሏል የሞት ኃይል ተዋርዷል ዛሬ ሲወውል ተመሰቃቅሏል። እዩና እመኑ ሰዎች ድንጋዩ ተመ ድንጋዩ ተፈነቃቅሏል ኢየሱስ በኩለለሊት በኃይሉ በኃይሉ ሞት እንደመቷል

እነ ታጠበች በክርስቶስ ደህና በእነ ታጠበች አሜን። ስለ ዝማሬ ማር ዋለቤትል እግዚአብሔር አምላካችን የተመሰገነ ይሁን። በእውነት መልካም በዓል ይሁንልን፣ መልካም የትንሳኤ በዓል ይሁንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ለመስቀሉ ክቡር አሜን። ይቆየን።